እይ ጊዜው ጋራ አይምሯችን ብዙ አይሄድም። እንዲያው በጥንቱ ወደ ጥንቱ ነው ትዝ የሚለን እና ሰዓቱ ብዙ ነበር ያን ጊዜ። ብዙ መጠቀም ይቻላል፣ ግን መዘምራኑ ግን በምን አይታችሁት ነው? አንድ ሰው ብቻ ይጮኋል። ያላችሁ ብዙ መዘምራን ናችሁ። መጫዋቸው አልቀረ አንዱ ሰው ብቻ ነው የሚያደነቁራችሁ በድምፅ ማጉያ፣ ድምፅ ማጉሊያ፣ ለስብከተ ወንጌል፣ ለቅዳሴ፣ ለወረብ አንድ ሰው የሚወርበው ወረብ ላመላለስ እንደዛ ነው እንጂ ብዙ ሰው አንድ ላይ ሆኖ እንትን የሚለው አይሆንም። የብዙ ሰው ድምፅ ተውጧል። ምንም ነገር የለ። አንድ ሰው ብቻ ነው የሚጮኸው። አንድ ሰው ምን አለ፣ አንድ ቤተክርስቲያን ዝም ብሎ እንዲሁ አንድ ሰው ሲጮ ሲያደር ሰምቷል። እንደ እቺ ቤተክርስቲያን ካህን አልቀውባታል፣ እን አንድ ሰው ብቻ ነው ሳሚጮዋል ይባላል። እና ይህንን ብታወ ጥሩ ነው። እናንተ ማያም የናንተን መውቀት እየዋጠ ነው። አሁን ሰንበት ተማሪዎች ተሰልፈዋል፣ አንድ ሰው ዝኩኖ ነው ጮባቸው የነበረ እነሱ አልተሰሙም ተውጠዋል። ይህንን ተወያዩ ተመካከሩ። ጊዜው የምንወያይበት የምንማከርበት ጊዜ ነው። አሁን ጊዜው በጣም በጣም የተፋጠነ የሮጠ ጊዜ ነው። በተለይ ደግሞ እኛ ቤተክርስቲያን እንደ ሁሉም ሁሉም ምን ንበለው ምን ቋንቋ ልናገር አሁንም የምንነቃበት ጊዜ ነው አሁንም የምንተጋበት ጊዜ ነው አሁንም የምንወያይበት ጊዜ ነው ምሁራኑ በማህኘቱ ብቻ አይደለም ለወንጌሉ መድረክ ስጡት ለወንጌሉ መድረክ ስጡት ያው ዘወታቸው እናንተም ብዙ ምዕመናንም አብረው እንዲመገቡ ነው፣ ምዕመናንም አብረው እንዲማሩ ማለት ነው፣ ምዕመናኑም ጋራ እንድንቀርብ ማለት ነው። እኔ በደቡብ ነው ብዙ የቆየሁኝ። ይህ ሀገራችን ትዚ ላይ ነበር። እንዲያው ዝም ብሎ ወንጌል አይሰማም፣ ሰባኪ ወንጌል የለውም። ክርስቲያን ነው ስሙ፣ ግን ደም አብሳሽ ነው እና እንደ ዋጅ ቡትስትተው ያዩ እንደው ለወንጀል ውጦናል እኮ ዓለም፣ ዓለም ውጦናል። ትውልዱም እየተወን ሂዷል። አሁን እንግዲህ ብፁሀን አባቶች፣ አረጋዊ አባታችን አሁን ብዙ በደክመዋል። በትምህርት ቤትም

አያውቅም እንዲሁም መቀበል ነው። ሁሉም ደስ የሚለው መስጠት ግን ምን ያህል እንደሆነ ሁሉ አይለው እና የውጮቹ እየረዷቸው ነው። አሁን ምንትና ይ ሀይቅን ሀይቅን ቁም ነገር ያበቁት ሁሉንም ቤተ ክርስቲያኑ ቁም ነገር ያበቁ በውጭ እርዳታ ነው እንጂ የእኛ ምንም የለም።

ኤርምያስን ስሙ ስሙ። እንግዲህ የሰው ልዩ ልዩ ሀብት አለው። ብፁዕ አባታችን ቅድም ተናግረዋል። የሰው እድል ብዙ ብዙ ነው። ናቸው ሳቸው የወንጌል ሰው ናቸው። የልማት ሰው ናቸው። ዘመናዊም ናቸው፣ መንፈሳዊም ናቸው። ሁሉ ነገር ሁሉ ጋር ይሄዳሉ። ግን እሳቸውን ቅድም ብሎታል። ፍቅር ይኑረን፣ እንተዛዘን፣ እንከባበር። እናገለግላቸዋለን፣ እንላካቸዋለን። በታሪኩ ጥንት ነው፣ ጥንት ታሪክ ነው። የሰሜኑ የታሪክ ሀገር ነው። ግን እንደ ታሪኩ አይደለም። በዚህ በደቡብ ያሉ ሰዎች ምን ይሉናል? አይ የአማራ ፍቅር በመቃብር ይላሉ። በሞተ ጊዜ ነው ደረቱን እየደበደበ እንትን እያለ ወድቆ ወይ ወደ ሐኪም አልወሰደው ወይም ደግሞ ወደ ጸበል አልወሰደው፣ ወደ መስቀል አልወሰደው፣ ወደ ስጋው ደግሞ አልረዳውም። ሲሞት ግን ዋይ ዋይ እያለ ሲመጣ አይተው አይ የአማራ ፍቅር በመቃብር አሉ። እና ታሪካችን በእንትን እንገልብጠው ሌላ አርጉኝ አይሉም። አሁን መያዝ እንግዲህ እኛንም ረርተው አዎ፣ ልክ ነው። አሁን በረከትም የሚያገኘበት ጊዜ ነው። አሁን አትናቴዎስ ትንሽ ተከፋቸው ቢያዝኑ እንትን አይልም እኔም እንደ ስምንተኛው ሊቀ ጳጳስ ናቸው። ለዚህ አዎ ታቡነ ገብርኤል ቀጥሎ ማለት ነው። ከዛ በፊት ያለውን ትቼ እኔም እንደው በአቅሜ ለሶስት ወር ያህል ይህን ደርቤ ይዤ ነበረ። ሐምሌ፣ ነሐሴ፣ መስከረም የዛ ጊዜ ግን የእመቤታችን ጥሬ ነው። ግሸን መስቀል የከስከስኩሉ ፈንጅ ተቀብሮበት ወደ ግሸን የሚሄር ጠፍቶ የዘሄደ ሲው አስተዳዳሪ መለስ ይባሉ ነበር። የአዲስ አበባውን መለስ አይደለም፣ የዚህ ያለው መለስ ይባሉ ነበር። አቶ መለስ፣ ይህን መንገድ ካላበጀ እዚህ አስተዳደር አትኖርም የኢትዮጵያ ህዝብ

ያን እያል ልክ የዋዜማ መዋለት ፈንጁ ሁሉ ወጥቶ መንገዱ ጠርቶ ኃላፊነቱን የሚወስድ ጠፋ። አሁን የግሸን መንገድ ነፃ ሆኗል ብሎ የሚያውጅ ጠፋና አሁንም አስተዳዳሪው መለስ አባታችን እንዲህ ብለውናል። ማን ይወስድ ያለ ኃላፊነቱን አለኝ እኔ ወስዳለሁ፣ ግድ የለም እጃለሁ። እዛው ድረስ መንገዱን አይቼዋለሁ፣ እኔ ወስዳለሁ አልኩኝ። ያንን ወስጄ አወጅኩኝ። ያው በዛ ህዝቡ መቶ ያችን ቤተ ክርስቲያን አመጣ። ይችን ለመጥቀስ ነው እኔ የመጣሁት። ለሶስት ወር ነው ያልኩት። መጡ እንግዲህ ስምንት ጳጳስ በእኔ እድሜ ማለት ነው፣ በእኔ እድሜ ከእዛ በፊት ነበሩ። እና ስምንት በአባት አሳልፏል ግን፣ የስራ ፍሬ ያሳዩ ብፁዕ አቡነ አትናቴዎስ ናቸው። እንዳልኳቸው ያው ትልቁን ገዳም መልክ ሰጥተው እንደገና ደግሞ አባይ ሰጧቸው። ያኔ የጎዳቸው እንደውም ወገባቸውን ሁሉ መም ላይ የጣላቸው አባይ እዛ ወንዙ ላይ ያለ እንትና ሰርተው ሁሉ ሰጥተዋል። ቅድም መግለጫዋ ተሰርቶ ነው እንጂ የመጀመሪያ ያደጉበት የኖሩበት ገዳም ዳውንት እስትንፋሰ ክርስቶስ በገዛ ገንዘባቸው ኢየሩሳሌም ሳሉ ያንን ገዳም ያሰሩ እሳቸው ናቸው። አዎ እና እንደነዚህ እንደዘለሉ አባቶች። አዎ እውነተ መናኝ። አሁን ግን እርግናውም አንበሳ እንኳን ሞት እርጅና አለ ብሏል ይባላል። እርጅና ይከፋል ማለት ነው እንግዲህ፣ ሞት ያጠቃልላል። ዝም ብሎ ዝምና እያዘላዘለ እንትንላል እና እኔ አሁን በደቡብ ሳለው እንዲው ይሄ ሰሜኑ ይሄ እንዲያው የተጎርቶ ብዬ እኔ እን ጆቢራ የሚባለው አልነበር ይሄ እን ሰባካያን ዝም ብሎ እየተዘዋወሩ የሚሰብኩ ነበሩ። እንደዛ ሆናለሁ ብዬ ከውላይታ ተነስቼ

በለውጡ ምክንያት ብዙ ነገር ደርሷል። ይህ የዞር ኮኛ ያስተምራለሁ ሄዳለሁ ስል አቡነ ሳዊሮስ ነው ተውኛል። በሰባ ዘጠኝ ዓመተ ምሕረት አቡነ ተክለ ሃይማኖት ጋራ ወደ አክሱም ስናሄድ ወሎ ከሄጀምራል ጀምራል ብዬ በአየር አሳያቸው ነበረ። መርሀቤቴን ስንጨርሰን ትግሬ እስከምንገባ ድረስ አሳየኋቸው። ኋላ ደሞላውን ላሁን ስንመጣ ያን ሁሉ አየኋቸው። አዳ ይህን ሁሉ አገር ደስ ያዳጃ ዛ ጫፉ ምን ታረጋለች? አገር ሁሉ ወደዛ ነው አሉ። አይ እንግዲህ የቀድሞ ንጉስታት ተራራውን ሁሉ ዘበኛ ነው የሚያደረጉት። የጦሳም ተራራ ተፈልጎ ነው እንጂ አገሩ ወደዛ ነው አልኳቸው ይህንን ወሎ በድለ ነው አለ ሲሉ ይህንን ወሎ በድለ ነው አለ ሲሉ ከህዛር ጀምረው እስከ ግንቦት ሰላሳ ድረስ ይሄው ነበር። ይህ ወሎ በድለ ነው አለ። የታሪክ ሀገር ነው፣ የሊቃውንት ሀገር ነው ሲሉ ኑረው ግንቦት ሰላሳ እኔ በዛ ሀገር መጥቼ ነበረ። አርብ ገብቼ ቅዳሜ ቢስኮቦስ ሽማ ለለሁበት ነው እና ይጠሩኝና፣ ይህ ወሎ ተበድሏል ብለኛል። ይህ ወሎ የታሪክ ሀገር መሆኑን ሉ ነግረኛል፣ አውቃለሁ። አሁን እለለበት ሲኖዶስ መርጧል። አሁን ነገ ልትሾም ነው። ወደዛ ነው የምሰድህ አሉኝ። አይ እኔ የተወለድኩበት ሀገር አልሄድም፣ ወደዛ አልሄድም ስላቸው አይ አዝነህለ ሌላማ ማን ዝሮ ያየዋል? አዲስ አበባ ቁጭ ብለው ዝሮ አያወትም። ይህም አያመሰግንህም፣ አያቸንፍህም አሉኝ። ከዛ ጊዜ እንግዲህ ወደ መጣ ያው ሰሜን ወሎ እዛ ጊዜ ደሞኛ ስንመጣ አቡነ ጴጥሮስ ነበርኩኝ። ኤጲስቆጶስ ነው ተገዥነታችን ለዝ ለደቡብ ወሎ ነበረ። ፐርሰንትም ሰብስበን ለዙ ለደቡብ ነው የምናስገባ። ኋላ አቡነ መርቆሬዎስ ነበር ጳውሎስ ፓትርያርኩ እ አባታችን ሰሜን ወሎ ምን አረጋለሁ? ለሰሜን ወሎ የሚያስፈልገው ጳጳስ አደለም ሰባኪ ነው አልኳቸው። እንዴት ምን የለው ምን የለው፣ እንዲያው ገቢ የለው መምህራኖቹ ያለቅሳሉ። ሰባንቱን ላሉ ሸነግል ያለ እንዲያት ሰበካ ጉባኤ የለም። እንደ ቢኖር ሰብስበን የምንሰጠው ለአቡነ ጴጥሮስ አሉ። በል ማመልከቻ ጻፍና አንጣሉኝ። ማመልከቻ ጽፍ የሰጠዋቸው ከዛሬ ቀን ጀምሮ ይህ ሰሜን ወሎ ሰበካ ጉባኤ ፐርሰንት እዛው ሰሜን ወሎ እንዲቀር እንጂ ወደ ደቡብ እንደሄዳ እዛ በዛ እንደዝና እንደነ በእውነት ጨለማ ሀገር ነበረ። ጨለማ እንጂ ጨለማ የምጠጋበት እንኳ የለም። ዝም የዛ ሕፃናት አስተዳደግ አንዴት ክፍል ሰጥተውኝ እዛ ነው የተጠጋሁት። አሁን ግን በእውነት አጨብርቆ በፊት በፊትንም እንደ አቅሜ መንረብብስናው ቢሮውም አንዳንድ ትምህርት ቤቶችም ጀማምሬ ነበር። አሁን አቡነ ኤርምያስ በደንብ አድርገው አስጊጠውታል። እንግዲህ የደቡቡ ሲጨምርባቸው ስራውን እንዳይከብድባቸው ነው እንጂ የልማት ሰው ናቸው። ተባበሯቸው፣ እንደው ተባበሯቸው። የአሉባልታ ይቅር ሁሉም ወንድሞቻችን ናቸው። እግዜር የፈቀደለት ግን ወደዚህ ይመጣል። ይሄ የኔ ይሄ የኔ ይሄን የሚለው ነገር በክርስቲያኖች የለም። የገብርኤል ቤተ ክርስቲያን የእኛ ነው፣ ዳንያልም የእኛ ነው። አንድ አድርጎ ነው ማያት። እናንተ አይደለም የሰራቸው ካቴድራል ነው፣ ትልቅ ነው ያነጻችሁት እናንተ ናቸው። እንዲያ ይሄ ለእኔ የሚለው እቶ ሚቀር። ሀገራችንን ሰላም ያድርግልን። ሰላም ነው የናፈቃት፣ አሁን የጠማስ ሰላም ነው። ወንድሞቻችን እያለቁ ነው። ወንድሞቻችን እየተዋደቁ ነው። ሰላም ለማንም አይሆንም። ሰላም የሌለው አገር መቅኖም የለው እና እንግዲህ እንጃ። ጸሎታችንም እንለዋለን እንለዋለን በሳታቱ በማህሌቱ በቅዳሴው ግን እንዲያው እየሰማ አክሙ ምህላክሙ ብሎን እንደሆነ እን እግዚአብሔር ይጨመርልን። እግዚአብሔር ይቅር ይበለን። ኢትዮጵያን ይቅር ይበላል ኢትዮጵያ ማንም አገር አይወዳደራትም። እኛ ግን ተባብረን ተፋቅረን ባለመስራታችን አሰሪም በማጣታችን ነው የምንደኸው እንጂ የአየር ንብረቷ ብቻ ወርቅ ናት ኢትዮጵያ። እንደ ይህን ያህል ሕዝብ ቁጭ ብሎ ውጭ ይህን ያህል መቆየት አስር ደቂቃም አንቆየ ክረምት ተሆነ ቅዝቃዜው፣ በጋ ተሆነ ፀሐው እንደ እንትን ነው የሚለበልበው። ኢትዮጵያ ግን ይህን ያህል እንደዘበ ሆነና እንግዲህ እኛም ሳይከፋን በጸሎታችን እንድንረዳቸው እርሳቸውም ሳያስቀይሙን ትግስቱን ሰጥቶ ማስተዋሉን ሰጥቶ ጉልበታቸውንም ባርኮ እውቀታቸውም ሰጥቶ አገልግሎታቸውን ሁሉ እግዚአብሔር እንዲባረክልኝ። እነሱ ፈቃዶ የሆነልን እግዚአብሔር አሪስታቸው እንግዲህ የመጨረሻውን ብፁዕ አስናት አትናቴዎስ ያው ሸምግለዋል እንደኔው ቁጭ እንዳሉ በረከቱን ያስተላልፎላቸዋል። እግዚአብሔር በረከቱን ሰጥቶ ኢትዮጵያን ይቅር ይበልልን። እግዚአብሔር ሰላሙን ይስጠን፣ ፍቅሩን ይስጠን፣ በረከቱን ያድለን፣ የሞቱትን ነፍሳቸውን ይማረልን፣ ያሉትን ይጠብቅልን። እንግዲህ ወደ ብዙ አባታችን እግዚአብሔር አምላክ ፈቃዱ ስለሆነ ስለፈቀደም ብፁዕ አባታችን አቡነ ኤርምያስ የደቡብ ወሎ ስለረከቡ ስለረከቡት ምክንያት ደቡብ ወሎን ሀገረ ስብከትን ስለተረከቡ እሱን ምክንያት በማድረግ በዛሬው ቀን የሰማነውን እጅግ በጣም ጸሎት ትምህርትና ጸሎት ሌሎቹንም ጠቃሚ የሆነችን ነገር ሁሉ ስለሰማን ቸሎ አምላካችን እሱን ተቀብሎ በሁላችን አይምሮ እንዲያሳድርና በሱም በእሱም ለመጠቀም እንድንችል እግዚአብሔር ስለፈቀደልን እግዚአብሔርን እያመሰገን ከዚህም ጋራ ደግሞ እግዚአብሔር ባዘዘ መጠን ለሰላሳ አመት ለሰላሳ ሶስት አመት ያህል በቅንነት ሳገለግላቸው የነበሩትን ምእመናን በዛሬ ቁል ፈቃድ ሆኖ እንዲረከቡኝ ብፁዕ አቡነ ኤርምያስ ቀርበው እጠይቃለሁ። እዚ አይርስትልኝ መስቀሉ እዚያ ሁላቸው በቸነት የጠበቃቸው በበረከቱ ይባርካቸው። የሰላም አምላክ ለሀገራችን ሰላምን፣ የበረከት አምላክ ለሕዝባችን በረከቱን አንድነቱን ይስጠልን የሞቱት ወግናቸው ነፍሳቸውን ይመርልን ው የወቆሰሉትን ይቆስልን። ሰላም ይከተላችሁ፣ ሰላም ይምራችሁ። መዋላችሁን ሰላማዊ አድግላችሁም የማትስ የምታስቡት የመሰሉት ሁሉ በእግዚአብሔር አባታችን በጸሎቱ በቸነቱ የተጠበቀ በበረከቱ የተባረከ ይሆንልን። የቅድስተ ቅዱሳን የእመቤታችን ጸሎቷ ይጠብቃችሁ፣ ቃል ኪዳኗ አማላጅነቷም አይለያችሁ ዘበሰበ